ሲቀጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ጋር በመተባበር ይዞላችሁ የቀረበው የውይይት ጊዜ ነው። በዚህ የውይይት ጊዜ የምናነሳው ርዕሰ ጉዳይ ከሰሞኑ በመዲናችን አዲስ አበባ ታላቅ ሲምፖዚየም ይካሄዳል። ይህ ሲምፖዚየም ደግሞ የአፍሪካ ሕገ መንግስታዊ ፍርድ ቤቶችና መሰል ተቋማት ሲምፖዚየም ነው። እንደ አጠቃላይ እንደው ሲምፖዚየሙ ምን አዲስ ነገር ይዞ ይመጣል፣ እንደዚሁም ደግሞ ለኢትዮጵያ ያለው ዲፕሎማሲያዊ ጠቀሜታ ምንድን ነው የሚለውን ነገር እያነሳን እንወያያለን። እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዳዎቼ ደግሞ እራሳቸውን አስተዋውቀው ወደ ውይይታችን እንገባለን ማለት ነው። እስኪ ከትውውቅ እንጀምር። ስሜ ደበበ ኃይል ጉባኤው አባል ነኝ። አሰፋ ፍስሃ አባላለሁ። በአዲስ አበባ ዩኒቨርሲቲ ፕሮፌሰር ማዕረግ ነው ማስተምረው። ጉባኤው ደግሞ ቴክኒካሊ ለዚህ ኮንፈረንስ እገዛ አደርጋለሁ፣ ቴክኒካል እገዛ አደርጋለሁ። አመሰግናለሁ። እንዳጠቃላይ እንደው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ስንል ምን ማለታችን ነው? በአፍሪካ ደረጃ ሶስት የተለያዩ ሆነው ግን ተመሳሳይ ስራ የሚሰሩ ተቋሞች አሉ። አንደኛው ለምሳሌ የደቡብ አፍሪካ አይነት ህገ መንግስታዊ ፍርድ ቤት አለ ማለት፣ ከመደበኛው ፍርድ ቤት በተለየ መልኩ የህገ መንግስቱን ትርጉም የህገ መንግስቱን የበላይነት እና ደግሞ ትርጉም ስራዎችም አብሮ የሚሰራ ከመደበኛ ፍርድ ቤት የሚወሰኑት ዋና ዋና ጉዳዮችም የህገ መንግስታዊ ትርጉም ነገር ሲያነሳ ወይም ደግሞ የሰብአዊ መብት ጥበቃ በተመለከተ ለብቻ ከመደበኛ ፍርድ ቤት በተለይ መልክ የትርጉም ስራ የሚሰራ የህገ መንግስቱም ጠባቂ ሊባል የሚችል ጋርዲያን አንደኛው በዚህ ሞዴል የሚካተቱ አሉ። ሁለተኛው ለምሳሌ እዚህ ጎረቤታችን ኬንያ ጠቅላይ ፍርድ ቤት ያገሪቱ ጠቅላይ ፍርድ ቤት የመደበኛው ፍርድ ቤት የላይኛው አካል ሆኖ ማንኛውም ጉዳይ በሚያስተናግድበት ጊዜ የህገ መንግስት ትርጉም በሚያስፈልግበት ጊዜ ጠቅላይ ፍርድ ቤቱ ራሱ ሁሉም የመንግስት አካላት ገዢ የሆነ ትርጉም ይሰጣል። ሁለተኛው ሞዴል ነው ይሄኛው፣ ሁለተኛው አማራጭ። ሶስተኛው በዚህ በምዕራብ አፍሪካ የፈረንሳይ ቅኝ ግዛት የነበሩ ድሮውን ሴኔጋል የመሳሰሉት የእኛን የሚመስል በተወሰደ ደረጃ ባለሙያዎችም ያሉበት ግን የፖለቲካ ኃላፊዎችም ጭምር ያሉበት አማካሪ የህገ መንግስት ፍርድ ቤቶች የምንለው በአብዛኛው ገዢ የሆነ ውሳኔ አይሰጠም። ግን በታሪክ ራሱን ስታብልሽ እያደረገ በሄደ ቁጥሪያ ተቋም የሚሰጠው ምክር በአብዛኛው በፖለቲካ ተቋሞችም ጭምር ተቀባይነት እያገኘ ይሄዳል። ለምሳሌ ሴኔጋሉ የቅርቡ የዛሬ ሶስት አራት ዓመት አካባቢ ምርጫ በተመለከተ ውዝግብ ተነስቶ የሰጠው ኦፒኒየን ተቀባይነት አግኝቶ ምርጫ እንደገና ተስተካክሎ አዲስ ፕሬዚደንት እንዲመረጥ ምክንያት መሆኑን እናስታውሳልና ሶስት አይነት መልክ የሚይዝ የእኛም የፌዴሬሽን ምክር ቤት ጣርጊያው ቴክኒካል ድጋፍ ሰጥቶት የሚሰራው ወደ ሶስተኛው አካባቢ የሚጠጋ የእነዚህ አካላት ስብስብ ነው። እንግዲህ የሚቀጥለው ሳምንት የምንጠብቀው በአዲስ አበባ ደረጃ ማለት ነው አቶ ደበበ ዚ ለሚጨምሩት ሀሳብ አለ አልጀርስ ላይ ነው የተቋቋመው አፍሪካ ላይ ያሉ ከህገ መንግስት ጋር ተያይዞ ስራዎች የሚሰሩ ተቋማት የህገ መንግስት ፍርድ ቤቶች ና መሰል ተቋማት አንድ ላይ ተሰባስበው ያቋቋሙት ነው በአልስሳሳት በፈረንጆቹ 2011 ይመስለኛል ከዛ ጊዜ ጀምሮ እንግዲህ በየ አራት አመቱ ሲምፖዚየም እየተዘጋጀ በዛ ሲምፖዚየም ላይ በየ ጊዜው ተለይተው የሚወጡ የመወያያ ርዕሶች አሉ። የመወያያ ርዕሶች እየተመረጡ ይደረጋል ና እስካሁን ወደ ሶስት ያህል ተካሂዷል። አሁን ይሄ ኢትዮጵያ ውስጥ የሚደረገው አራተኛው ሲምፖዚየም ነው ና ያው ዋናው አላማው አፍሪካ ውስጥ የህግ የበላይነት እንዲሰፍን ህገ መንግስታዊነት እንዲሰፍን ሀገራት አንድ ላይ ተሰባስበው አፍሪካ ውስጥ ያሉ የፍትህ ተቋማት እነዚህ ቅድም ያነሳ ናቸው፣ በተለይ ከህገ መንግስት ጋር ቀጥታ ግንኙነት ያላቸው ተቋማት ተሰባስበው የሚወያዩበትና ልምድ የሚለዋወጡበት መድረክ ነው። እንዳጠቃላይ፣ አቶ ደበበ እርሶም እንዳነሱት ከዚህ በፊት የተደረጉት ሶስት ሲምፖዚየሞች የመጀመሪያው ቤኒን ላይ ተካሂዶ ነበር። ከዛ አልጄሪያ፣ ከዛ ሞዛምቢክ፣ አሁን ደግሞ ኢትዮጵያ ተረኛ ሆናለች። ና እንዳጠቃላይ፣ ከእነዚህ ሶስት ሲምፖዚየሞች የተገኘው ልምድና ተሞክሮ ምን ይመስላል? በተለይም ደግሞ አሁን ላለው ኢትዮጵያ ለምታዘጋጀው ሲምፖዚየም እንግዲህ፣ እንደዚህ አይነት ሲምፖዚየም ዋናው ጠቀሜታቸው ምንድን ነው? ሲምፖዚየሞቹ ለአጭር ጊዜ ነው የሚካሄዱት። ነገር ግን የሚያነሷቸው አንኳር አንኳር የሆኑ ጉዳዮች ያነሳሉ፣ ና እነዛ የሚነሱ ጉዳዮች ለቀጣይ ጥናት ያገለግላሉ። ከዛ በተረፈ ደግሞ ሀገራት ልምዳቸውን ይለዋወጡበታል። ከህገ መንግስት አተረጓጎም ጋር ተያይዞ ሊሆን ይችላል፣ ወይም ደግሞ ህገ መንግስታዊነትን አጠቃላይ በሚመለከል ሊሆን ይችላል። ልምድ ይለዋወጡበታል። እና ትልቁ ትልቁ ፋይዳው ምንድን ነው? እንደዚህ አይነት ሲምፖዚየሞች ላይ እንግዲህ የጥናት ጽሁፎች ናቸው የሚቀርቡት። እነዚህ የጥናት ጽሁፎች ለተጨማሪ ጥናት የሚያግዙ የጥናት ሀሳቦች ናቸው ብዬ ነው የማስበው በዋናነትና ትልቁ ፋይዳው ይሄ ነው። ልምድ መለዋወጥ፣ እንደገና ደግሞ ቀጣይ ጥናቶችን ቀጣይ ስራዎችን ለመስራት ያንን ያግዛል። እንደዚህ አይነቱ ሲምፖዚየም ከህዳር 18 ጀምሮ ባለው ጊዜ ውስጥ በአፍሪካ ህብረት አዳራሽ ታላቁ ሲምፖዚየም ይካሄዳል ና ኢትዮጵያም ይህንን ለማዘጋጀት ከጫፍ ደርሳለች። ምናልባት ዶክተር ወደርሶ ልምጣ ና የቅድመ ዝግጅት ስራዎች ምን ይመስላሉ? ቅድመ ዝግጅቱ እንግዲህ ከአምና የዛሬ አራት አመት የነበረው ኮንፈረንስ እንደ መነሻ ተደርጎ ነው የሚነሳው እዛ ደረጃ የተነሱት ጉባኤዎችና አጠቃላይ የጥናት ውጤት ከታይ በኋላ የሚቀጥለው አስተናጋጅ የሚሄደው አካል ሎቢ ይደረጋል፣ ይመረጣል፣ ሱሩቲን አለው። ቀጥሎ ለዛ የሚሆነው አጀንዳ ይመረጣል። እና አሁን በዘንድሮ ላይ በተመረጠው የጉባኤው ዋና ይዘት የተቋሞች ግንባታ ና ሕገ መንግስታዊነት ስቴት ቢልዲንግን ኮንስቲትዩሽናሊዝም የሚል ነው። በጣም በአፍሪካ ደረጃ በጣም ጠቃሚ የሚባል ጉባኤ ነው። የጉባኤው መረጣ የሀገሩ መረጣ ከተደረገ በኋላ የሚሳተፉት አካላት በጊዜ እንዲያውቁ ይደረጋል። ከየሀገሩ የሚሳተፈው አካል ማነው ተብሎ ይመረጣል። የጉባኤው ሩቲን ነገር በተመለከተ ፕሮግራሙ አልቆ ተሳታፊዎቹ ተለይተው ማ በሙሉቀን ፕሮግራሙ ተሰርቶ እየተጠናቀቀ እንደሆነ ነው። ማቀው በጥሩ ደረጃ ላይ ነው ያለው ምን ያክልም ተሳታፊ ሀገራት ተወካዮቻቸውን ይልካሉ የሚለውንም ሀሳብ እንግዲህ አጠቃላይ ወደ 81 የሚጠጉ ተሳታፊዎች አሉ። ከነዚህ ተሳታፊዎች ውስጥ ወደ 19 የሚጠጉት የጠቅላይ ፍርድ ቤት ፕሬዚዳንቶች ወይም ደግሞ የሕገ መንግስት ፍርድ ቤቶች የበላይ የሆኑ ናቸው። በጣም ትልልቅ ባለስልጣናቶች ናቸው የሚመጡት ወይም ደግሞ በእኛ ሀገር አጠራር የጠቅላይ ፍርድ ቤት ፕሬዝዳንት ብለን እንደምንለው በዛ ደረጃ ያሉ አስራ ዘጠኝ አሉ። ከዚህ በተጨማሪ በታዛቢነት የሚሳተፉ ሁለት ሀገራት ከቱርክ እና ከረሽያ እንደዚሁ በታዛቢነት ይሳተፋሉ። ሌሎች ደግሞ ሶስት በተሳትፎ በዓለም አቀፍ ደረጃ ማለት ነው። አንድ የኤዥያን ክፍለ ሀጉር የሚወክል አንድ ደግሞ ከስፓኒሽ እንደዚሁ ከዛ በተርፈ ደግሞ በአለም አቀፍ ደረጃ ተመሳሳይ ልክ እንደዚሁ ይሄ አሁን የአፍሪካ ነው እና በአለም አቀፍ ደረጃ ያለ አለ ያም አንድ ሆኖ ተወክሎ ይመጣሉ እና አጠቃላይ ወደ ሰማኒያ አንድ የሚጠጉ ናቸው። የንትን የሚያደርጉት የሚወክሉት ሀገር ከአፍሪካ ወደ 26 የአፍሪካ ሀገራት በዚህ ጉባኤ ላይ ለመሳተፍ ፈቃደኝነታቸውንም ገልጸዋል፣ አረጋግጠዋል፣ ይሳተፋሉ። መልካም ምናልባት ይሄ ሲምፖዚየም ትልቅ ሲምፖዚየም ነው፣ አለም አቀፍ ሲምፖዚየም ነው ና ለኢትዮጵያ የሚያስገኘው ዲፕሎማሲያዊ ጥቅም እንዴት ይታያል የሚለውን እስኪ ዶክተር አይ ቲንክ ቅድም አቶ ደበበ ጃማምሮት ነበረ ዋና የዚህ ጉባኤ አላማ ወይም ይገኛል ተብሎ የሚጠበቀው ነገር ትምህርት አያልቅም እና የመደበኛው ትምህርት ዩኒቨርሲቲ ትምህርት ምናምን ቢያልቅም ሰው ልጅ በህይወት እስካለ ድረስ መማሩን አያውቅም። ና በዚህ ጉባኤ የሚሳተፉ ሰዎች ቅድም እንደተጠቀሰው በጣም በከፍተኛ ደረጃ የህገ መንግስት ስራ፣ ትርጉም ስራ የሚሰሩ ትላልቅ ባለሙያዎች ናቸው። የብዙ ሰዎች ልምድ ወደ መድረክ የሚወጣበት ነው እና ምርጥ ምርጥ የሚባሉ ተሞክሮዎች ቤስት ፕራክቲስ የምንለው የሚታይበት ነው። በዚህ ሂደት ውስጥ ዳኞች አንዱ ከሌላው የመማር እድሉ በጣም ትልቅ ነው የሚሆነው። የህገ መንግስት ትርጉም በጣም ኮምፕሊኬትድ ስራ ነው። መደበኛ ህግ የምንለው በፓርላማ የወጣ ህግ የሚተረጎሙበት ስርዓትና ህገ መንግስት ብለን የምናውቀው የሚተረጎሙበት ስርዓት በጣም ይለያያል። ስለ ህገ መንግስት ትርጉም ስናነሳ ለረዥም ጊዜ ያገለግላል ተብሎ የሚቀረጽ እና ዋና ዋና የሚባሉት ፕሪንሲፕሎች ነው የሚሰጠን እንጂ ዝርዝር እንደ ወንጀለኛ መቅጫ ህግ ወይም የንግድ ህግ እንደምንለው ዝርዝር አይገባምና እነዚህ ተጠቅለው በአዋጅ በህገ መንግስት ደረጃ የተቀመጡት ነገሮች ወደ መሬት ማውረድ እና መተርጎም የተለየ ስኪል የሚጠይቅ ነው፣ የተለየ የትርጉም ችሎታ የሚጠይቅ ነው። ዳኞች በዚህ በኩል የተሻለ ስልጠናና ልምድ አላቸው ተብሎ ነው የሚገመተው። በዚህ ሂደት ውስጥ እንግዲህ የሀገሩ የሚመጡት ዳኞች ይዘውት የሚመጡት ልምድና የሚያስተላልፉት በጋራ እርስ በርስ የሚመማሩበት መድረክና ከሙያዊ ጥቅም ከታየ የህገ መንግስት ትርጉም ላይ ኢትዮጵያ ውስጥ እየተሳተፉ ያሉ የፌዴሬሽን ምክር ቤት ያጣር ጉባኤውና በፍርድ ቤቶቹም በኩል ያሉት ኃላፊዎች ትልቅ ልምድ ያገኙበታል ያስተላልፉበታልም ተብሎ ይጠበቃል። ብዙ ፋይዳ እንዳለው ይታሰባል። ያው አዲስ አበባ የአፍሪካ የፖለቲካ ዋና ከተማ ናት። እንደዛ እንደመሆኗ መጠን የሚመጡት እንግዶች ከነዚህ የተለያዩ ዓለም አቀፍ ተቋማት ግለሰቦች ጋራ ግንኙነት ያደርጋሉ። እኛም እንደዚሁ ከነዚህ ከሚመጡት እንግዶች ጋራ የተለያዩ ግንኙነቶች ይኖራሉ ብለን እናስባለን። ከዛ በተረፈ ደግሞ ሀገራችን ያለችበትን ሁኔታ መጥተው በቅርበት ማየት እንዲችሉ እድል ይሰጣቸዋል። የኢኮኖሚ ገጽታ ወይም ደግሞ ሌላ ነገር ብቻም ሳይሆን ኢቨን ተቋማቶቻችን፣ የፍትህ ተቋማቶቻችን ምን ይመስላሉ የሚለውን ይህንን ያያሉ። ኮንፈረንሱ በዋናነት ለአንድ ቀን ነው የሚካሄደው፣ ግን ሁለቱ ቀን በዋናነት የጉብኝት ናቸው እዚህ አዲስ አበባ ላይ። ምናልባትም አንዳንዶቹ ከአዲስ አበባ ውጭም ሊወጡ ይችሉ ይሆናል። ይሄ በራሱ በተለይ ከቱሪዝም ጋር ተያይዞ ያለው ፋይዳ ትልቅ ነው። ስለዚህ በአጠቃላይ ይሄ ጉባኤ ዋናው የሚካሄድበት ዋናው ምክንያት እንዳለ ሆኖ ከዛ በተጨማሪ ደግሞ ለሀገራችን በዲፕሎማሲም ረገድ ይሁን ያለንበትን ሁኔታም በማሳወቅ ይሁን ብዙ ፋይዳ ያለው ጉባኤ ነው። የአፍሪካ ሀገራት ሕገ መንግስታቸውን ለማሻሻል የሚፈልጉ ይኖራሉ፣ በዛው ልክ ለማጠናከርም የሚፈልጉ ሀገራት ይኖራሉና ከዛ አንጻር እንደው ሲምፖዚየሙ ያለው ጠቀሜታ እንዴት ነው የሚታየው? በብዙ መልክ የማሻሻል ስራ ይካሄዳል። አንደኛው ምንድን ነው የትርጉም ስራ፣ ቅድም እንዳልኩት ህገ መንግስቱ አጠቃላይ ምርሆችን ነው የሚሰጠው እንጂ ዝርዝር ነገሮችን አይገባም እና በዚህ ድራ ዳኞችና የህገ መንግስቱ ትርጉም ስራ የሚሰሩ ባለሙያዎች በአጠቃላይ እንበልና የዛሬ ሀምሳ ዓመት የነበረ ህገ መንግስት እና አሁን ያለንበት የቴክኖሎጂ እድገት፣ የህብረተሰብ እድገት ካየን በጣም ሰፊ ልዩነት አለ፣ በጣም ሰፊ ለውጥ አለ በማህበረሰብ ላይ እና ህገ መንግስቱ ልክ እንደ ሌላ በፓርላማ እንደሚወጣ አዋጅ በየጊዜው አዋጅ እየተቀየረ የሚሻሻል ነገር አይደለም። ሶ አንደኛው አማራጭ ምንድን ነው የተለመደው በሰለጠነው ነው አለም የህገ መንግስቱን ትርጉም ስራ የሚሰሩት ሰዎች ህገ መንግስቱ አሁን ካለው ትውልድ ጋር ተመጣጥኖ ህይወት እንዲኖረው በማድረግ ደረጃ ትልቅ ሚና ይጫወታሉ። ኢቨን ሳይሻሻልም ማለት ነው። በጁሪስፕሩደንስ በቲዮሪ እንበል ለምሳሌ የእኩልነት መብት የዛሬ መቶ አመት ሰው እንዴት ይገባው ነበር? እንዴት ይረዳው ነበር? አሁን ደግሞ የእኩልነት መብት ሲባል እንዴት ነው የሚገነዘበው ብንል፣ ወይም የመጽሐፍና የመናገር መብት ብለን የምናውቀው የዛሬ ሃምሳ አመት ወይም መቶ አመት የነበረውና አሁን ማህበራዊ ሶሻል ሚዲያው ከደረሰበት ቴክኖሎጂ አንጻር በፊት የመናገር የምንለው ወይም የመጽሐፍ የምንረው በጋዜጣ በመጽሐፍ መልክ ሊሆን ይችላል። ዛሬ ያለው የሶሻል ሚዲያ ፕላትፎርሙ የምታውቀው ነውና፣ የመናገር መብት የመጽሐፍ መብት ብንል የዛሬ መቶ አመት የነበረው የመናገርና የመጽሐፍ መብት እና ዛሬ ደግሞ ያለንበት የመናገርና የመጽሐፍ እጅግ የሰማይና የመሬት ልዩነት አለው። ይሄ የግድ ህገ መንግስቱ የተቀመጠውን የሀሳብ የመግለጽ መብት ወይም የመጽሐፍ መብት ሳይቀየር ግን ሰዎች አዲስ በፈጠሩት ቴክኖሎጂና ቻነል፣ የኮሚኒኬሽን ቻነል መሰረት የመናገርና የመጽሐፍ መብት ምን ይመስላል የሚለውን ይተረጉሙታል። ዳኞች ይህን አዲስ አቅጣጫ ይቀመጣል። በዚህ ጊዜ ህገ መንግስቱ አዲስ ህይወት እንዲኖረው ለህብረተሰቡ የሚሻሻልበት እድል ይኖራል ማለት ነው። ሁለተኛው አማራጭ ፎርማል በሆነ መንገድ፣ አዎ ለካ ደቡብ አፍሪካ ወይም ኬንያ ወይም ጋና የሄዱበት ደረጃ እንደዚህ ይመስላል። ስለዚህ አንድ አገር የራሱን የፍትህና የህገ መንግስት ሂደት ለማሻሻል ቢፈልግ ምርጥ ልምዱ የት አካባቢ እንዳለ ቀረበለት ማለት ነው። ስለዚህ የመንግስት ሪፎርሞችን በዚሁ ወይም በትርጉም ደረጃ ወይም በማሻሻል ደረጃ ትልቅ ልምድ ልውውጥ ይደረግባታል ተብሎ የሚጠበቅ መድረክ ነው። አቶ ደበበ፣ ምናልባት እንደ ኢትዮጵያ እዚህ ላይም ከዚህ በፊት የሆነ ተሞክሮ ካላት እሱን ጨምረን ሀገራዊ ምክክር ኮሚሽን ኖሮ በዛ ሀገራዊ ምክክር ኮሚሽን ውስጥ በርካታ ጉዳዮች ይነሳሉና ከሚነሱ ነገሮች ውስጥ አንዱ ህገ መንግስቱን የማሻሻል ነገር ይነሳል። ከዚህ በተጨማሪም አሁን ኢትዮጵያ ውስጥ ያለው ህገ መንግስቱን የመተርጎም ስርአትም እንደዚሁ ብዙ ጽሁፎች የተጻፉበት ያለው አሰራር ሊቀየር ይገባዋል፣ አይገባም እየተባለ ክርክሮች የሚካሄዱበት ነው እና እኔ ይሄ ጉባኤ በዚህ ጊዜ መካሄዱ ምናልባት እንደ አንድ ግብዓት እኛም ሀገር ያለውን ሁኔታ ለመመልከት ያግዛል። የሌሎች ሀገራት ልምድ ምን ይመስላል፣ የእኛስ ምን ጠንካራ ጎናለሁ፣ ምን ደካማ ጎናለሁ የሚለውንም ለማየት ያግዘናልና ይሄ ጉባኤ በዚህ ጊዜ በዚህ ሰአት መካሄዱ ኢትዮጵያ ውስጥ አሁን እየታሰበ ያለውን ምናልባትም ህገ መንግስቱን የማሻሻል ነገር የሚደረግ ነገር ከሆነ እንደዚህ አይነት ጉባኤ ወይም ደግሞ እንደዚህ አይነት ውይይቶች ያላቸው ፋይዳ ትልቅ ነው ብዬ አስባለሁ። ምናልባት እንደ ለአስተዳደር ስርአቶች መሻሻል መለወጥ ሲምፖዚየሙ ትልቅ አስተዋጽኦ ያበረክታል ይባላልና ከዛ አንጻር እስቲ ሀሳብ እንግዲህ የሲምፖዚየሙ ራሱ ዋናው የመወያያው ሀሳብ ቅድም መግቢያው ላይ በዶክተር እንደተነሳው የተቋማት ግንባታ ወይም ደግሞ የሀገር ግንባታ ህገ መንግስታዊነት ና የሀገር ግንባታ ወይም ደግሞ የተቋማት ግንባታ ነው የሚለው አፍሪካ ውስጥ አንዱና ቁልፍ ችግር ነው ተብሎ የሚታሰበው ይሄ ነው። የህገ መንግስታዊነት ጉዳይ ነው። በርካታ የአፍሪካ ሀገራት ቆንጆ ቆንጆ ህገ መንግስታት አሏቸው። ነገር ግን እነዛን ህገ መንግስታት ወደ መሬት ማውረድ ህገ መንግስቶቹ ላይ ያሉትን ነገሮች መተግበር ላይ ብዙ ክፍተት አለና የህገ መንግስታዊነት አለመኖር ምን ያመጣል? ቀጣይነት ያላቸው የጸኑ ለብዙ ጊዜ ሊቆዩ የሚችሉ ተአማኒ፣ ተደራሽ የሆኑ ነጻ፣ ገለልተኛ የሆኑ ተቋማት እንዳይኖሩ ጭምር ያደርጋል። ይሄ ደግሞ መንግስታትም እንዳይረጋጉ ያደርጋል። ስለዚህ ይሄ አሁን የተመረጠው ርዕስ ህገ መንግስታዊነት እና እንደገና ደግሞ ህገ መንግስታዊነት ለተቋማት ግንባታ ያለውን ነገር የሚመለከት ነው እና ይሄ የተያዘው ርዕስ በጣም ትልቅ ነው ርዕሱ። እኔ እንደምገምተው ይሄንን ሲምፖዚየም ተከትሎ በርካታ ሌሎች ጽሁፎች እዚህ ላይ ይመጣሉ ብዬ አስባለሁኝ የእኛን ህገ መንግሥት እስከ መፈተሽ ጭምር የሚሄድ ማለት ነው። ስለዚህ የዚህ ሲምፖዚየም አንዱ ትልቁ ትልቁ ፋይዳው ምንድን ነው? ህገ መንግስት ሀገራት ጸንተው ተረጋግተው መሄድ እንዲችሉ፣ ወይም ደግሞ በአንድ ሀገር ውስጥ የህግ የበላይነት እንዲኖር አድርጎ ለመሄድ የሚያግዝ ቁልፍ መሳሪያ መሆኑን የምንመለከትበት ሲምፖዚየም ነው። የሲምፖዚየሙ ሁለት አጀንዳዎቹ የተቋሞች ግንባታና ህገ መንግስታዊነት በአፍሪካ ነው የሚለው እነዚህ ሁለት ነገሮች እንግዲህ አፍሪካ ከሌላው አለም ጋር አፍሪካ እንደ አህጉር ከሌሎች አህጉሮች ጋር በምናነጻጸርበት ጊዜ በሁለቱም መለኪያዎች ወደኋላ የቀረ ነው አፍሪካ። ኢቨን ኤዥያ ከኛ ጋር የዛሬ 50 ዓመት በእኛ ደረጃ የነበረ አህጉር በጣም አልፎን ሄደዋል እና የመንግስት የተቋሞች ግንባታ ሴት ቢልዲንግ የምንለው ብዙዎቹ ከኔሽን ቢልዲንግ ጋር ትንሽ ያምታቱታል። ግን በአጭሩ ምን ማለት ነው? ድሮ ሜዲቫል ዩሮፕ ያልሰለጠነ በነበረበት ዘመን ጊዜ የመንግስትና የሀብት የግለሰብና የህዝብ ንብረት የሚባል ያልተለየበት ነገስታት ሁሉንም ነገር ልክ እንደ ግል ንብረታቸው ሀብቱም፣ ህዝቡም፣ ንብረቱም የሚያስተዳድሩበት ስርዓት ነበረ። ሜዲቫል ዩሮፕ እና ከዛ ወጥተው ለመጀመሪያ ጊዜ ብሬክ ብሬክ ስሩ የታየበት በቃ ትልቅ በአውሮፓ ደረጃ መሰረታዊ የሚባል ለውጥ ያሳየበት ማክስ ዌበር የጻፈው ሶሲሎጂ ጀርመን አንትሮፖሎጂ ሶሲሎጂስቱ ይሄ ቴክኖክራቲክ የሆነ ቢሮክራሲ መፍጠር ቢሮክራሲ መገንባት ምን ማለት ነው? ግብር በአግባቡ የሚሰበስብ የግብር ባለስልጣን ለመንግስት ህዝብ በአግባቡ የሚሰጥ መዘጋጃ ቤት ለምሳሌ ወረዳዎቹ፣ ቀበሌዎቹ ልናቸው እንችላለን። መታወቂያ በመስጠት እንደዚህ የአካባቢውን ሰጥ ጠላምና ጸጥታ የሚጠብቅ ፖሊስ ወንጀል መከላከል ላይ አተኩሮ የሚሰራ ተቋም ወዘተ። እነዚህ የመንግስት ተቋሞችን ማንኛውም ሀብታም ይሁን ድሀ፣ ረዥም የሚሆን አጭር፣ ሴት የሚሆን ወንድ በእኩል የሚያገለግሉ የሚጠበቅባቸው አገልግሎት ደግሞ በፍጥነት በጥራትና በፍጥነት የሚሰጡ ተቋሞች መፍጠር የቢሮክራሲውን መገንባት አውሮፓ በ18ኛው መጨረሻ ወደ 19ጠኛ ክፍለ ዘመን እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የነበረው ስራ ኦልሞስት ጨርሰውታል። ቀጥሎ ተያይዞ የመጣው ነገር ይሄ ቴክኖክራቲክ ስራ ግልጽ እንዲሆን ግልጽነት ስርአት፣ እንዲኖረው ተጠያቂነትም እንዲኖረው አድርገው ተቋማዊ ሙሉ ስራውን ኦልሞስት ሂደውበታል። ኦፍኮርስ የተቋሞች ግንባታ ለሰው እስካለ ድረስ የሚቀጥል ነው። አንድ ተገንብቶ አልቋል የሚባል አይደለም። ግን ባለው ላይ እየገነቡ እየገነቡ እየገነቡ ምርጫ በሚመጣበት ጊዜ፣ ፓርቲዎች በተቀያየሩ ጊዜ የማይናጋ ለሚቀጥለው ትውልድ በስርአት አገልግሎቶች የሚያቀርቡ ተቋም የመገንባት ስራ አፍሪካ ገና ብዙ ይሄድ አይደለም። ህገ መንግስታዊነቱን በተመሳሳይ ከቀዝቃዛው ጦርነት በኋላ ህገ መንግስታዊ ስርአት አፍሪካ ውስጥ ኦልሞስት የሌላቸው በጣት የሚቆጠሩ ናቸው። አንዱ የሁለት ሀገሮች ናቸው። የተጻፈ ህገ መንግስት አላቸው በሙሉ አፈጻጸሙ ላይ በምታይበት ጊዜ የመንግስት ተቋሞች ግና ክብረው ተጠያቂነት ኖሯቸው የዜጋውን አገልግሎት መስጠት በምናይበት ጊዜ በዚህ ደረጃም ክፍተቶች አሉ። እንደ አህጉር ኢትዮጵያም በዚሁ ደረጃ የተወሰኑ ክፍተቶች አሉ እና ይሄን ይህን ስናይ ከተለያዩ ሀገሮች የሚመጡት የሚያመጡት ልምድ፣ ተግዳሮቱ፣ አማራጭ ሀሳቦችን በአጠቃላይ ብዙ የሚጠቅሙ ግብአቶች ይገኙበታል ተብሎ የሚጠበቅ ይመስለኛል። ምናልባት ከዚህ በፊት በነበሩ ሲምፖዚየሞቹ ላይ ተሞክሮስ አለ። ለምሳሌ በሶስተኛው ላይ ኢትዮጵያም ተሳታፊ ነበረችና እዛ ላይ የተገኙ ነገሮችን ተጠቅመን ይህን ይህን ነገር አሻሽለናል የሚሉ ሪፖርቶች የሚቀርብበት አግባብ ሳለ ወይ አለ? እና አጀንዳው በአራቱም የተካሄዱት አጀንዳዎች የተለያዩ ስለሆኑ ልምዱም በዛው ልክ የተለያየ ነው እንጂ ከዚህ በፊት በነበሩት ላይ ምርጫ፣ አሁን አንዱ ጉባኤ የነበረው ምርጫ በሚን ምርጫ ነክ በሆኑ ጉዳዮች ላይ የሚነሱ አወዛጋቢ ነገሮች እንዴት ይፈቱ ነው። በአፍሪካ ደረጃ ያለው ምርጫ ውዝግቦች እንግዲህ ይታወቃሉ። ፕሬዚደንቶች ምርጫ ሲደረግ ኬንያ፣ እዚሁ ጎረቤታችን ሁሉም ምርጫዎች ከቅዝቃዛ ነት የተደረጉት ክርክር ነበረባቸው። አንደኛው ወገን በትክክል አልተካሄደም የሚል አለ፣ አንደኛው ወገን ደግሞ አይ በትክክል ነው የሚል አለና የተመረጠው አማራጭ በአብዛኛው ተከራካሪ ፓርቲዎቹ እና ሌላ ፍርድ ቤትም ባለበት በጋራ ቢግባቡ ነው። ያ በማይሆንበት ጊዜ ግን ጠቅላይ ፍርድ ቤቱ ድረስ ሄዶ ሁለት ነው ሶስት ምርጫዎች የነበረባቸውን ችግር ነቅሶ አውጥቶ ድጋሚ ምርጫ ሁሉ ሊካሄድ ያደረገበት እንደነበረ ትዝ ይለኛል። አቶ ደበበ ምናልባት ሲምፖዚየሙ ላይ ኢትዮጵያን ወክለው ጽሑፍ የሚያቀርቡ የዘርፉ ባለሙያዎች አሉና ለእነሱስ ምን አይነት እድል ይዞ ይመጣል ተብሎ ይጠበቃል? ይሄ እንግዲህ ብዙ እድል ይዞ ይመጣል። እንደተባለው ኢትዮጵያን ወክለው ጽሑፍ የሚያቀርቡ ምንድነው በትምህርት አለም ላይም ያሉ በስራ አለም ላይም ያሉ የተለያዩ ሰዎች አሉ። እነዚህ ሰዎች ይሄን ያቀርባሉ። ቅድም መግቢያው ላይ እንዳልኩትኝ ይህንኛው በዋናነት የመነሻ ሀሳቦች የሚቀርብበት ነው። ዋና ዋና አንኳር የሚባሉ ጉዳዮች የሚቀርቡበት እንጂ ዝርዝር ጥናቶች የሚቀርቡበት አይደለም ና። አንዱ የዚህ ጉባኤ ጠቀሜታ ማንሱም የሲምፖዚየሙ ጠቀሜታ ምንድን ነው? ከሌሎች ሀገራት መጥተው የሚያቀርበዋሉ። ከኢትዮጵያ ብቻ አይደለም። ስለዚህ ከነዚህ ከተለያዩ ሀገራት ኢትዮጵያንም ጨምሮ በሚቀርቡ ርዕሰ ጉዳዮች ላይ ኢትዮጵያ ውስጥም ለማሰብ እድል ይሰጣል። እንደዚህ አይነትም ጉዳይ ያለ ወይ? እዚህ ላይም ጥናት ሊጠና ይችላል ወይ? የእኛ ሀገርስ ተጨባጭ ሁኔታ በዚህ ረገድ ምን ይመስላል የሚለውን እድል ይሰጣል። በተለይ ለእኛ ሀገር ተመራማሪዎች ከሕገ መንግስት ጋር ተያይዞ ምርምር ለሚያደርጉ ባለሙያዎች ትልቅ ጠቀሜታ አለው እና በዚህ ሲምፖዚየም ላይ የሚነሱ የተለያዩ የተለያዩ ርዕሶች እነሱን መሰረት አድርጎ እኛ ሀገር ያሉ የትምህርት ተቋማት፣ የምርምር ተቋማት እነዛን ርዕሶች አንስተው ቀጣይ ተጨማሪ ስራዎች ለመስራት ትልቅ እድል ይከፍታል ብዬ አስባለሁ። አንደኛው እንግዲህ እንደ ብዙ ባለሙያዎች የሚስማሙበት አሁን እኛ እየተከተልን ያለው የህግ መንግስት ትርጉም በዚሁ ደረጃ የሚቀጥል ነው ወይስ አይደለም የሚለው መቸም የሆነ ሰአት ላይ እልባት የሚያገኝ ይመስለኛል። ኦረዲ ብዙ ልምዶች አሉ። እስካሁን የመጣንበት ሁኔታ የአጣር ግባኤውና የፌዴሬሽን ምክር ቤት የሰጧቸው ውሳኔዎች ታትሞ እንደ ባለሙያ እንከታተላቸዋለን ጥናቶችም እናካሄድባቸዋለን እና በዚህ ደረጃ የሚቀርበው ነገር ልምዱም እንደሚመስል ማሳየት ብቻ ሳይሆን እስካሁን ድረስ በተደረጉ ውሳኔዎች ላይ ታትሞ በወጡት ውሳኔዎች ላይ ያለው ጥንካሬና ድክመት በደንብ ማሳየት የሚያስፈልግ ይመስለኛል። ሶስት አማራጮች አሉ። አሁን ከምዕራብ አፍሪካ የፈረንሳይ ልምድ ይዘው የሚመጡ በአፍሪካ አፈር ላይ አድጎ የመጣው ልምድ ይመስላል። የደቡብ አፍሪካው እጅግ በጣም ፓወርፉል፣ በአፍሪካ ደረጃ እጅግ በጣም ፓወርፉል ከሚባለው የህግ መንግስት ፍርድ ቤት የሚመጡ ናቸው። እሱ የደረሰበት ደረጃ አለ ባለፉት 3 ዓመት አመት አፓርታይድ ውድቀት በኋላ እዚህ ጎረቤታችን ኬንያ፣ ጋና እና በርካታ ሌላው አፍሪካ የሚከተለው ደግሞ የጠቅላይ ፍርድ ቤት የሚሰጠው የህገ መንግስት ትርጉም አማራጭ ነው እና እነዚህ ሶስት አማራጮች ጥንካሬና ጎናቸውን በደንብ ዳሰው ለእኛ ለፖሊሲ ግብአት የሚቀጥለው ስናሻሽል እንዴት እንሄድ የሚለውን አቅጣጫ አይቲንክ ለመወሰን ጥሩ ግብአት ይመስለኛል። ከዚህ የበለጠ ከደረቅ ጥናት ይልቅ ስራው ላይ ያሉ ሰዎች ባለሙያዎች፣ ለ ሀያ አመት ሰላሳ አመት አርባ አመት በጉዳይ ላይ የቆዩ ሰዎች ዳኞቹ መጥተው ሲናገሩ መስማትና አሀ ይሄ እንደዚህ እንደዚህ ነገርም አለ ብሎ አገናዝቦ ለፖሊሲ ግብአት የመጠቀሙ እድል አይ ቲንክ ትልቅ እድል የሚሰጥ ይመስለኛል። እንደ ማጠቃለያ ማንሳት የፈለግኩት ጥያቄ ምንድን ነው፣ የአፍሪካ ሀገራትን እርስ በርስ ከማስተሳሰር አኳያ ወደፊት ላለው እርምጃ ምን ጥቅም ይሰጣል? ይሄ ሲምፖዜ አፍሪካ እንግዲህ ወደ ኤዥያ ወደ አውሮፓ እንጂ የጎንዮሽ ግንኙነቱ ገና በባቡር በአውቶቡስ በአውሮፕላን ገና የተገናኘ አይደለም። ቅድም እንዳልኩት ከሌሎቹ አህጉሮች በተነጻጻሪ በጣም ወደ ኋላ የቀረ ክፍለ ዓለም ነው። በዚህ ስራ ብዙ ይጠበቅበታል። ና ይሄ እንደዚህ አይነት መድረኮች ምንድን ነው በአፍሪካ ደረጃ ያለው ልምድ ሳውስ ሳውስ ኮኦፕሬሽን የሚባል ነገር አለ። በኢኮኖሚ በፖለቲካ እንዲሁም በህግ ምዕራቡ ዓለም በጣም ሄደዋል ያለበት ደረጃ ከእነሱ የምንወስደው ነገር የለም ማለት አይደለም። ግን እዚሁ በጎን በርካታ እኛን የመሰሉ አፍሪካ ሀገሮች አሉ እና ይሄ ኔትወርክ የጎንዮሽ ኔትወርኩን የሚያጠናክር ነው። የቆየ ኔትወርክም ስለነበር ነው እንግዲህ የሚመለከታቸው የመንግስት ኃላፊዎች ይህንን አራተኛ ጉባኤ እንዲ ሆስት እንድናደረግ እድሉን ያመቻቹት። ና ይሄ ኔትወርክ የበለጠ ተጠናክሮ የሚቀጥል ይመስለኛል ግን ከዛም ባለፈ ደግሞ ቅድም አቶ ደበበ እንደገለጸው ከሌሎች አለም የሚመጡ ሰዎችም አሉ እና ይሄ በአፍሪካ ደረጃ የታጠረ ሳይሆን ከዛም በላይ የሌሎችም ክፍለ አለሞች ልምድ በስፋት ተጠናክሮ የሚቀጥልበት ይመስለኛል። ከአፍሪካም ከሌሎች አገሮች ጋር ያለውን ግንኙነት የማጠናከር እና በዛ በኩል ሊገኝ የሚችል ማንኛውም ጥቅም እና ኮንትሪቢሽን ደግሞ እንደ ሀገር የምናደርገውን ማየትና ማሳደግ የምንችልበት እድል ይመስለኛል። ይሄ ሲምፖዚየም በርካታ ፋይዳዎች እንዳሉት አንስተናል። ምናልባት ከዛ በተጨማሪ እንደ አንድትን ያገለግላል ብዬ የማስበው በአፍሪካ ደረጃ ያሉ ተቋማትም አሉ። ከሰብአዊ መብት ጋር ተያይዞ፣ ከመልካም አስተዳደር ጋር ተያይዞ በተለያየ ጉዳይ ላይ የሚሰሩ አህጉራዊ ተቋማቶች አሉ። ስለዚህ ይሄ ይሄ ሲምፖዚየም ለነዚህ ተቋማትም እንደ አንድ ግብአት ሆኖ ለሚሰሩ ስራ ያገለግላል የሚል እምነት አለኝ። አንዳንዶቹ አህጉራዊ ተቋማት ሀገራችን ውስጥ ያሉ አሉ፣ ከሀገራችንም ውጭ ያሉ አሉ። ስለዚህ ይሄ ሲምፖዚየም ሕገ መንግስታዊነትን መሰረት አድርጎ በተለይ ከዚህ ከቲሙ ጋራ ተያይዞ የሚያነሳቸው ጉዳዮች ከእኛም ሀገር በተጨማሪ ለእንደነዚህ አይነት ክፍለ አህጉራዊ ለሆኑ ተቋማት ትልቅ አስተዋጽኦ ያደርጋል የሚል እምነት አለኝ። የተወደዳችሁ ተመልካቾቻችን እስካሁን ድረስ ስትከታተሉ የነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢፌዴሪ የሕገ መንግስት ጉዳዮች አጣሪ ጉባኤ ጋር በመተባበር ያዘጋጀውን የውይይት ጊዜ ነው። እንግዲህ በመጪው ህዳር 18 ጀምሮ በኢትዮጵያ በአፍሪካ ህብረት አዳራሽ በዚሁ በመዲናችን አዲስ አበባ ማለት ነው ታላቅ ሲምፖዚየም ይካሄዳል። ይህ ሲምፖዚየም ደግሞ የአፍሪካ ሕገ መንግስታዊ ፍርድ ቤቶችና መሰል ተቋማት ሲምፖዚየም ነው። ሲምፖዚየሙ ላይ ምን አይነት ሀሳቦች ይነሳሉ? ኢትዮጵያ እስከዚህ ሲምፖዚየም የምታገኘው ዲፕሎማሲያዊ ጥቅም ምን ይመስላል? የሚለውን ውይይት እየተከታተላችሁ ቆይታ አድርጋችኋል። እንግዶቼም እዚህ መታችሁ ሀሳባችሁን ስላጋራችሁኝ በተመልካቾች ስም አመሰግናለሁ። ጤና ይስጥልን።